ከዚህ ቀደም እንግዲህ በተከታታይ 12 ክፍሎች በአሽከርካሪዎች የሚፈጸሙ ጥፋቶች የጥፋቶቹ እርከን የሚያስቀጡት ቅጣት እንዲሁም ነጥብ አይተናል። በዛሬው በክፍል 13 ፕሮግራማችን ደግሞ በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች ከ11 እስከ 15 እናያለን። ከዚህ ቀደም እንግዲህ በክፍል 11 እና በክፍል 12 ከ1 እስከ 5፣ ከ6 እስከ 10 አይተናል። ዛሬ ደግሞ በሶስተኛ ደረጃ ጥፋት ስር የሚመዘገቡ ከ11 እስከ 15፣ 1500 እና 3 ነጥብ የሚያስቆጥሩ አምስት ጥፋቶች እናያለን ማለት ነው። ላይክ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። አስራ አንደኛ የጥፋት አይነት ስናይ ቀይ የትራፊክ መብራት የጣሰ ይላል። ቀይ የትራፊክ መብራት መጣስ ማለት በሌላ አማርኛ ሲሪየስ አደጋ ወይ ደግሞ ሞት ማለት ነው። ቀይ መብራት እንግዲህ ወደኛ አቅጣጫ በርቷል ማለት በሌላ አቅጣጫ በአረንጓዴ መብራት የተለቀቁ ተሽከርካሪዎች ይኖራሉ፣ እኛ በቆምንበት ረድፍ ላይ ደግሞ እግረኞች ይኖራሉ ማለት ነው። ስለዚህ ቀይ መብራት ብንጥስ የመጀመሪያውን ነገር ሲሪየስ የሆነ አደጋ ነው። ሁለተኛ ነገር ደግሞ ቅጣት አለው። 1500ና 3 ነጥብ ያስቀጣናል። ወደ 12ተኛ የጥፋት አይነት ስንሄድ በተከለከለ መንገድ ወይንም አቅጣጫ እያሽከረከረ የተለያዩ ምልክቶች እንግዲህ መንገዳችን ላይ ሊተከሉ ይችላሉ ማለፍ የተከለከለ ነው። ከዚህ ቶን በላይ ማለፍ የተከለከለ ነው። ከዚህ ቁመት፣ ከዚህ ስፋት በላይ ማለፍ የተከለከለ ነው የሚሉ የተለያዩ ምልክቶች ሊኖሩ ይችላሉ ማለት ወይ ደግሞ ዝግ መንገድ ይኖራል። በዛ መንገድ ላይ ያሽከረከርን ብንገኝ የመጀመሪያው በዛ በኩል አትለፉበት የተባለ የተለያዩ ችግሮች ይኖራሉ፣ ለአደጋ የሚያጋልጡ ነገሮች ይኖራሉ ማለት ነው። ሁለተኛ ነገር ደግሞ ለቅጣት ይዳረገናል። ቅጣቱ ደግሞ ሺ አምስት መቶ ና ሶስት ነጥብ ነው ማለት ነው። ወደ አስራ ሶስተኛ የጥፋት አይነት ስንሄድ የትራፊክ ክብ ደሴትን በግራ ያቋረጥ ይላል። ከፊት ለፊታችን አደባባይ ቢያጋጥመን መሄድ ያለብን ቤት በኩል ነው በቀኝ አቅጣጫ እንገባና ነው ወደ ግራ የምንዞረው ማለት ነው። በግራ በኩል ዞረ እንደምንገኝ አንደኛ አደጋ ነው። ሁለተኛ ነገር ደግሞ ቅጣት ይኖረዋል 1500 ና 3 ነጥብ ማለት ነው። በግራ በኩል ደሴት ወደ ቀኝ የሚዞረው ሌሎች ሀገራት ነው። ኬንያ፣ ህንድ፣ እንግሊዝ፣ አየርላንድ፣ ጃፓን፣ ፓኪስታን የመሳሰሉት ናቸው። እነዚህ ሀገራት ላይ ከፍለፊታችን ደሴት ወይ ደግሞ አደባባይ ቢያጋጥመን በግራ በኩል ነው የምንገባው። እኛ ግን የቀኝ መንገድ ተጠቃሚ ሀገራት ግን ከፍለፊታችን ደሴት ወይ ደግሞ አደባባይ ቢያጋጥመን በቀኝ በኩል እንገባና ወደ ግራ በኩል ነው ምንዞሮ ማለት ነው። ስለዚህ የትራፊክ ክብ ደሴት በግራ በኩል ያቋረጠ 1500 እና 3 ነጥብ ይቆጠርበታል ማለት ነው። ሌላኛው 14ተኛ የጥፋት አይነት በድልድይ ላይ ተሽከርካሪ ያቆመ ይላል ድልድይ እንግዲህ ሲባል ማንኛውም ድልድይ ላይ በማሽከር ህግና ደንብ ትምህርት በድልድዮች ፉካዎች ወይንም የጎርፍ መተላለፊያ ፍሳሽ ማስወገጃ አካባቢዎች አምስት ሜትር ክልል ውስጥ ማቆም ክልክል ነው ይላል አምስት ሜትር ክልል አለ እንጂ ራሱ ድልድዩ ላይም አይደለም ማለት አምስት ሜትር ክልል ማለት ከድልድዩ አምስት ሜትር መራቅ አለብን ወደፊትም ወደ ኋላ ማለት ስለዚህ ህጉ እንደዛ ይላል እዚህ ጋር ደግሞ ምንድነው የሚለው ድልድዩ ላይ አቁመን ብንገኝ ነው የሚለው ያ ማለት ከአምስት ሜትሯ አልፈን ድልድዩ ላይ አቁመን ብንገኝ ሺ አምስት መቶ ብርና ሶስት ነጥብ እያስቀጣል ማለት ነው። አንደኛ ድልድይ ላይ መቆም ድልድዩን ከጊዜ ብዛት እየጎዳ ይሄዳል። ሁለተኛ ነገር ድልድይ አካባቢዎች አብዛኛው መንገዶች ጠባቦች ናቸው። ስለዚህ እዛ አካባቢ ላይ ቆመን የትራፊክ መጨናነቅና ሌሎችንም ራሳችን ለአደጋ ሊያጋልጠን ስለሚችል መቆም ክልክል ነው፣ ያስቀጣል ማለት ነው 1500ና 3 ነጥብ። ዛሬ የምናየው የመጨረሻው የጥፋት አይነት 15ኛውን ስናይ ጫት ቅመው ወይንም እየቃመ ወይም አደንዛጭ እጽ ወስዶ ያሽከረክራል። በተሽከርካሪያቸው ውስጥ እንግዲህ አንድ አንድ አሽከርካሪዎች እየቃሙ የሚያሽከረክሩ አሉ። ከማሽከርከራቸው ፊትም ቅመው የሚያሽከረክሩ አሉ። አደንዛ እጽ እንዲሁም አልኮል ወስዶ ማሽከርከር ለአደጋ ሊያጋለጠን ይችላል ማለት ነው። አብዛኛውን የትራፊክ አደጋ ብናይ በአልኮልና በአደንዛ እጽ የሚከሰቱ ናቸው። ስለዚህ አደንዛ እጽና አልኮል ተጠቅመን ማሽከርከር የለብንም። ይህንን አድርገን ብንገኝ እንግዲህ እዚህ ጋር ስለ እጽ ነው የሚያወራው ወይንም ስለ ጫት ነው፣ አልኮል ሌላ ቅጣት አለው። አደንዛጭ እጽ ወይ ደግሞ ጫት ተጠቅመን ብንገኝ 1500 እና 3 ነጥብ ይቆጠርብናል ማለት ነው። ስለዚህ ዛሬ በሶስተኛ ጥፋት ስር ያየናቸው አምስት የጥፋት አይነቶች እኚህ ናቸው። ከዚህ ቀደም እንግዲህ በፓርት 12 እና 11 ላይ ከ1 እስከ 10 አይተናል። ዛሬ ደግሞ ከ11 እስከ 15 አይተናል ማለት ነው። እነዚህ ነገሮች እንግዲህ አውቀን ጥንቃቄ አድርገን ልናሽከረክር ይገባል። ሁሌም እንደምለው ቅጣቱ ብቻ ሊያሳስበን አይገባም፣ አደጋው ነው ሊያሳስበን የሚገባ። በአሁኑ ሰዓት ትንሽዬ አደጋ ብንደርስ እጅግ በጣም ብዙ ወጪ ነው የምናወጣው ማለት ነው። ጊዜያችንን፣ ገንዘባችንን ብዙ ነገራችን የምናጣው ስለዚህ ጥንቃቄ አድርገን ልናሽከረክር ይገባል ማለት ነው። አዲስ ከሆናችሁ ፎል አድርጉ። ሀሳባስ የጥያቄ ስሮኮመንት ሴክሽን ያስቀምጡ። ለሁሉም ድረስ ላይ ኮፒ ሊንክ ሼር አድርጉ። ይመቻችሁ።